ሌላኛ ሰው እንደው እራሱ ወሽቶ ሰውን የሚያሸዋሻል ማለት ነው። የሚገርም ነው በጣም። አንድ ሰው ወይም ህጋ ካለ ዘንድ ቁሞ እጁ ምንም እንደማያመልጥ እያወቀ እንዳበቃለት እንዳወቀ ለምንድን ነው የሚዋሻው? አልኩኝ ማለት መያዛቸውን ባያውቁ እንኳ ምኪን ዋሽተን እናመልጣለን ይላሉ። እነዚህ ግን ቢዋሹም ባይዋሹም ተመያዛቸውና ተመታሰራቸው አይ እንትን አይሉም አይቀርላቸውም ነበረ ማለት ነው። ነገር ግን ለምን ዋሹ የሚለው ነገር ራሳቸው ወስደው ሰውንም እያስዋሹ ሰውንም ግራ እያጋቡ ነው እና ያሉት በጣም ገረመ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ውድ ጓደኞች፣ በያላችሁበት ሰላማችሁ ይብዛ፣ ተረፍረፍ ይበልልኝ። ዛሬ እንግዲህ ትናንትና ባካፈልኳችሁ ቪዲዮ ላይ አቶ ዳኒኤል ከአንድ ድርጅት ጋር የሚሰራ የመንግስት ባለስልጣን ነበሩ። የድርጅቱ ኃላፊ ሆነው አማካሪ ሁነው እንደተቀመጡ ያ እንግዲህ እንደተሰወረ እና እንዳገቱት አግተውም እየመጡ እየቀጠቀጡ እንደገደሉት ነበር እየተናገሩት ማለት ነው። እና አቶ ኪያ ማለት ነው አቶ ኪያ እንግዲህ እንደዛ በምንቀጠቅጠው ጊዜ በምንመታበት ጊዜ ራሱን ስቶ ወደቀ። በዛው ራሱ ስቶ ትወድቅ እንኳ ብትሩን አላቆመለትም። በዛ እጃችን ላይ ሕይወታችን አለፈ ብሎ ነበረ። ሕይወቱ እጅ ላይ ኪያርፍ ለወንድሞ ሰጠሁት ወንድሞን ጠረቸው፣ ለወንድሞ ሰጠሁት ብሎ ወንድሞ ዝም ጉዳይ ያለበት እንደት ይለው? አዎ አለበት ዋናው አቀናባሪው አባሪው ማን ሆኖ ነው እያለ ተናግሮ ነበር። እንግዲህ ያቶ ወንድሙ ጋርም ሂደው የዳንኤል ወንድሙ ጋር ታናሽ ወንድሙ ጋር ሂደው የት ነው እያስቀመጥከው የት ነው የገደልከው? ይል አይ፣ እናንተ እዚህ ደረጃ ላይ የምትደርሱ አልመሰለኝም ነበረ። ያው እንደዚህ ትንሆንባችሁ፣ በቃ ትወጣላችሁ፣ ፍልፍላችሁ አትገቡም ብለን ነበረ። ሚስቱም ጋር አጎቴም ጋር ሁላችንም ተማክረን ዳንኤልን ለመግደል የተወገድ ነው። እሱ ደግሞ በስራው ታማኝ እና ሀቅ ከመናገር ወደኋላ ማይል ልጅ ነው ስለሆነብን እሱን ማስወገድ ተገደድ አለ ማለት ነው። እንግዲህ የሆነ ቦታ ወስደው አይታችሁታል፣ አይታችሁ ሁላችሁም ብያለሁኝ። የሆነ እንደ ማሳ ምናምን ዘፍ ቤት ጎን ነው ደግሞ እዚህ ነው ወንድሜን የቀበርኩት ግን ነበረ ግን ደግሞ ይሄኛው እዚህ ቦታ ላይ እንዴት ሰው ይቀበራል መቆፈሪያ ላምጣልህ እና ቆፍረህ አጥሙን ታመጣለህ ሲለው አይ መቆፈሪያ አመጣለህ አለው እንግዲህ አማንከኛም ኋላ አማንከኛም የራሱ ጉዳይ ነገር ግን ወንድሜን የቀበርኩት እዚህች ቦታ ነው እና አፈር ተደልድሎበት ይሆናል የቀበርም አይመስለውም ትይል ተናግሮ ነበረ እንግዲህ ይህ ሰው አልሐምዱሊላህ በህይወት ተገኘ እንግዲህ ገለነዋል ብለው ጥለውት ይሁን እኔ እንጃ፣ ራሱን ስቶ የሆነ ሰው ገዳም የሚያገለግል ሰው አግኝቶት ወደ ገዳም ወስዶት ወደ ሕክምና ወስዶትም በሰዓቱት እናገኘው እራሱን ስቷል። የምናበላው የምናነሳው ሁሉን ነገር የምናደርገው እኛውነን ብሎ ያ ሰውዬው እንግዲህ ጥቆማ አደረሰ ማለት ነው። ከዛ እንግዲህ እዛ ገዳም ጋር ቢሄዱ ያው ዳንኤል ነው ማለት ነው። ጌታ ሱ ዳንኤልን የተገኘው እንግዲህ ዳንኤልን ያስገኘ ፈጣሪ ማለት ነው። ኤልሳም እንደምትገኝ እርግጠኛ ነኝ። ያው ኤልሳም ራሷ ናት የተሰወረችው እየተባለ ነበረ ማለት ነው። ነገር ግን እሷ ተሰወረችበት አግኝተው እነሱ ወሽዷታ አቁቶ ወሽዷታል ማለት ነው። እንግዲህ የኤልሳን ያክስቷን ልጅ አባት ደግሞ እነሱ ናቸው የገደሉት። የሚገርም ጉድ በጣም የሚገርም ነው። ወላ ላዜ እና እንግዲህ ኤልሳንም አሳልፈው ሰጥተዋታል። ኤልሳ በአሁኑ ሰዓት እነሱ ቁጥጥር እጅ ነው የምትገኘው ማለት ነው። ዳንኤልን ያስገኝ ፈጣሪ ደግሞ እሷንም እንደሚያስገኝ ተስፋ አደርጋለሁ ማለት ነው። ብቻ ወንጀለኞችም የእጃቸውን እንዲያ እንትን እንዲሉ ያገኙ ማለት ነው። ፍትህ የተጓደለባቸውን ሰዎች ፍትህ እንዳገኘው እነዚህ ጋዜጠኞችን ሊቅ ቀን ከሌላ እየሰሩ ነው። አላይስጣቸው ማለት ነው። እንግዲህ የዚችን የኤልሳን ያክስቷ ልጅ አባት የገደለው ትግል ያየ ሰው ቤቱ አስገብቶ ደግሞን አፋፍሶ እንደገና ከፍኖ ምናምን ስልኩን ስልኩን ኪሱ ላይ ትፈልግ ስልኩ አገኘ ስልኩ ደግሞ ልጅ የሚል የተሰጀለ አገኘሁኝ። ከዛ ለልዩ ደወልኩኝና ነው የአባት ሽኑ ሰጅ ብዬ ትደውልላት እሷ መጥታ ነበረ ስለዚህ ይህንን ሰውዬ ደግሞ እናቶ ማነሱ እናቶ ተስፋዬ አግተውታል ማለት ነው እና አዲስ አበባ ስራ አለ የኮንፌሽን ስራ ትሰራለህ ብለው ወስደውታል አባቴም ከሶስት ወሮ በፊት ወስደውታል ስልኩ ራሱ ቲፈልግ ይሰራል ቲፈልጋ አይሰራም በምፈልግበት ሰአት አላገኝም እኔም ስራ ላይ ነው እያልኩኝ ብዙ አልጨናነቅም እያለ እንደገና፣ እነሱ ናቸው እንደወሰዱት ትሉት በጣም እነ ጋዜጠኞቹ ደነገጡ ማለት ነው። እነሱ ሲደነግጡ ልጅም ግራ ገባ፣ አባቶች ችግር ላይ እንደሆነ ገባው ማለት ነው። ያኔ እንግዲህ ምን ማድረግ ነው ያለብኝ እያለ ነበረ ማለት ነው። እንግዲህ ምን ታደርጋለህ ከዶቃ ወጭ ማለት ነው።